ውዴ የሄልዝ ኢጁኬሽን ቻናላችን ተከታታዮች እንኳን በድጋሚ ወደዚህ ቻናል በሰላም መጣችሁ። በዛሬው ዕለት የምንማማርበት የጤና አጠባበቅ ትምህርት ርስ ትኩረት የሚያደርገው የኩፍኝ በሽታ ይበልጥ የሚያጠቃቸው የህብረተሰብ ክፍሎች እነማን ናቸው የሚለውንና ኩፍኝ የሚያጠቃቸው የህብረተሰብ ክፍሎች የሚያጋጥማቸው ውስብስብ የጤና ችግር ምንድን ነው የሚለው ላይ ትኩረት አድርገን እንማማራለን። አብራችሁም ቆይ ባለፈው ጊዜ የኩፍኝ በሽታ የመተንፈሻ አካላትን እንደሚያጠቃና በሂደት ደግሞ ወደ ተለያዩ የሰውነት ክፍሎቻችን እንደሚሰራጭ አይተናል። እንዲሁም ኩፍኝ ሁሉንም የህብረተሰብ ክፍል የሚያጠቃ አይነት በሽታ እንደሆነ ተመልክተናል። በዛሬው እለት ከሁሉም የህብረተሰብ ክፍል በንጽጽር ሲታይ አምስት የህብረተሰብ ክፍሎችን በተለየ ሁኔታ ወይም ይበልጥ ያጠቃል። እነዚህ የህብረተሰብ ክፍሎች እነማን ናቸው የሚለውን ነገር አብረን እናያለን ማለት ነው። እንግዲህ ኩፍኝ በዋናነት ሁሉንም የህብረተሰብ ክፍል የሚያጠቃ አይነት በሽታ ቢሆንም፣ ይበልጥ ግን የሚያጠቃቸው የህብረተሰብ ክፍሎች አሉ። ከእነዚህ ውስጥ አንደኛው እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ሆነው ምንም አይነት የኩፍኝ ክትባት ያላገኙ ከሆኑ በኩፍኝ በሽታ የመጠቃት እድላቸው በጣም ከፍተኛ ነው። ሁለተኛ እድሜያቸው ከሰላሳ ዓመት በላይ የሆኑ ጎልማሶች ይበልጥ ያጠቃል ማለት ነው። በሶስተኝነት ደረጃ የኩፍኝ በሽታ ይበልጥ የሚያጠቃቸው የህብረተሰብ ክፍሎች የስነ ምግብ ጉድለት ያለባቸው የህብረተሰብ ክፍሎችን የኩፊ ቫይረስ ካገኛቸው በተለየ ሁኔታ ያጠቃቸዋል ማለት ነው። የስነ ምግብ ጉድለት ያለባቸው ማለት ለምሳሌ ቫይታሚን ኤ ቢወስዱ ይጠቅማቸዋል ነገር ግን

ማለት የተመጣጠነ ወይም መጠኑን የጠበቀ የቫይታሚን ኤ ያልወሰዱ ሰዎች በኩፍኝ በሽታ የመጠቃት እድላቸው በጣም ከፍተኛ ነው ማለት ነው። በአራተኝነት ደረጃ ተፈጥሯዊ በሽታን የመከላከል አቅማቸው የተዳከመ የህብረተሰብ ክፍሎች በኩፍኝ ቫይረስ የመጠቃት እድላቸው በጣም ከፍተኛ ነው። ለምሳሌ በኤች አይቪ ቫይረስ የተጠቁ የህብረተሰብ ክፍሎች ካሉ ማለት ነው። አምስተኛ ነፍሰ ጡር እናቶች ማለት ነው። ምንም አይነት ክትባት ያልወሰዱ ነፍሰ ጡር እናቶችን የኩፌ ቫይረስ ካገኛቸው ይበልጥ ያጠቃቸዋል ማለት ነው። በተለይ በተለይ ደግሞ ከላይ ከዘረዘርኳቸው አምስት የህብረተሰብ ክፍሎች ውስጥ እድሜያቸው ከአምስት አመት በታች የሆኑ ህጻናትንና ነፍሰ ጡር እናቶችን የኩፌ ቫይረስ ካገኛቸው በተለየ ሁኔታ ከሁሉም የህብረተሰብ ክፍል በንጸጸ ሲታይ ይበልጥ ያጠቃቸዋል ማለት ነው። ለምሳሌ ነፍሰ ጡር እናቶችን የኩፊ ቫይረስ ካጠቃቸውን ሰውነት ክብደቱ ከሚጠበቀው በታች የሆነ ህፃን የመውለድ እድል ሊያጋጥማቸው ይችላሉ ማለት ነው። ስለዚህ ኩፍኝ እነዚህን ሰዎች በተለይ ሁኔታ ያጠቃቸዋል። እንዲሁም ደግሞ የመወለጃ ጊዜው ሳይደርስ የመውለድ እድል ሊያጋጥማቸው ይችላሉ ማለት ነው። ውድ ህልጅችን ቻናላችን ተከታታዮች የኩፍኝ በሽታ ይበልጥ የሚያጠቃቸው የህብረተሰብ ክፍሎች የትኞቹ እንደሆኑ በግልጽ የተረዳቸው ይመስለኛል። እስኪ አሁን ደግሞ ኩፍኝ የሚያጠቃቸው የህብረተሰብ ክፍሎች ምን ምን አይነት ውስብስብ የጤና ችግር ሊያጋጥማቸው ይችላል የሚለውን ነገር አብረን እንመልከት። ከዚህ በፊት ባቀረብኩላቸው ቪዲዮ ላይ የኩፍኝ በሽታ ከቀላል እስከ ከባድ ብሎም እስከ ውስብስብ የጤና ችግር ሊያጋልጥ እንደሚችል አይተናል። ከዚህም ባለፈ እስከ ሞት ሊዳርግ የሚችል አይነት በሽታ እንደሆነ አይተናል። ሆኖም ግን በዛሬው እለት በኩፍኝ ቫይረስ የተጠቁ የህብረተሰብ ክፍሎች ከሚያጋጥሟቸው ውስብስብ የጤና ችግሮች ውስጥ አምስቱን እስኪን የመጀመሪያው አይነ ስውርነት ወይም ብላይንድነስ የምንለው ነገር ሲሆን ሰዎች በኩፊ ቫይረስ ከተጠጉ ለማየት መቸገር ወይም የይታ ችግር ሊያጋጥማቸው ይችላል ማለት ነው። በሁለተኝነት ሊያጋጥማቸው የሚችል ውስብስብ የጤና ችግር ደግሞ ከአይነ ስውርነት በተጨማሪ የአእምሮ እብጠት ወይም መጎዳት ሊያጋጥማቸው ይችላል፣ ወይም በእንግሊዝኛው ብሬን ስዌሊንግነስ የምንለው ብሬን ዳሜጅ የምንለው ማለት ነው። ይህ በሂደት ሊያስከትልባቸው ይችላል ማለት ነው። ከዚህ በተጨማሪ ደግሞ በኩፊ ቫይረስ የተጠቁ ሰዎች ምን ምን አይነት ውስብስብ የጤና ችግር ሊያጋጥማቸው ይችላል? ከፍተኛ የሆነ ተቅማጥ ሊያጋጥማቸው ይችላል ማለት ነው። በሂደት ደግሞ ድርቀትን ሊያመጣባቸው የሰውነት ድርቀት ሊያመጣባቸው ይችላል ማለት ነው። በአራተኝነት ደረጃ ኩፍኝ ያጠቃቸው የህብረተሰብ ክፍሎች የሚያጋጥማቸው ውስብስብ የጤና ችግር ምንድን ነው ስንል ከፍተኛ የሆነ የመተንፈስ ችግር ሊያጋጥማቸው ይችላል፣ ወይም በእንግሊዝኛ ብሬዚንግ ዲፊካልቲስ የምንለው ማለት ነው። ስለዚህ ኩፍኝ እነዚህንና አይነት ከፍተኛ የሆነ ውስብስብ የጤና ችግሮችን ሊያስከትል ይችላል ማለት ከዚህ በተጨማሪ ደግሞ የጆሮን ጆሮን ሊያጠቃ ይችላል፣ ጆሮን ሊጎዳ ይችላል ማለት ነው። የኩፍኝ በሽታ ማለት ነው። ኤር ኢንፌክሽን የምንለው ማለት ነው በእንግሊዝኛው፣ አማርኛ ትንሽ ታስቸግራለች። ስለዚህ ጆሮን ከሌሎች የሰውነታችን ክፍል በተለየ ሁኔታ ሊያጠቃ ይችላል ማለት ነው። ውድ ሄልዝ ኢዲኩሽን ቻናላችን ተከታታዮች ኩፍኝ ይበልጥ የሚያጠቃቸው የህብረተሰብ ክፍሎች እና ማናቸው የሚሉትንና ኩፍኝ ያጠቃቸው የህብረተሰብ ክፍሎች ሊያጋጥማቸው የሚችል ውስብስብ የጤና ችግር ምንድን ነው የሚለውን፣ ይህንን ይመስላል። ውድ ሄልዝ ኢዱኬሽን ቻናላችን ተከታታዮች የዛሬ የጤና አጠባቅ ትምህርታችን በዚህ ያበቃል። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በደህና ሁኑ። ባይ ባይ ባይ ባይ ባይ ባይ።